በዚህ ዘመን ስለ ዲሲፕሊን አንድ ትሬኒንግ ስሰማ መጽሐፎችን ማገላበጥ ጀመርኩ ከነሱ ውስጥ እነዚህ ና ወጣሁ ስድስት ቤዚክ ዲሲፕሊኖችን እነሱን አገኘሁ እንደ ሪሊጅን እንደ ሃይማኖት ስቲክ አድርጌ እነሱ ላይ ሰራሁ የሚገርም ውጤት ነው ያመጣልኝ በህይወቴ እኔ በምፈልገው ልክ ማለት ነው ዋው ደስ ሲል ከዛ ውጪ ማለት ነው ኖ ፕራይስለስ ዋጋ የማይተመንላችሁ እንደሆናችሁ የምታውቁት በዛ ነው ስለዚህ እሱን ለመቀየር ትልቁ ትግል ያለው ከማጋር ነው፣ ከራስ ጋር፣ ከሰው ጋር፣ ዓለም፣ ከሀገር። አንዳንድ ሰው ሀገሩን ሊቀይር ይሞክራል። አንዳንድ ሰው ሰፈሩን፣ አንዳንድ ሰው ጓደኛውን፣ አንዳንድ ሰው ቤተሰቡን፣ አንዳንድ ሰው ገንዘቡን እራሱ ሊቀይር ይሞክራል፣ አይደል? ያለውን የገንዘብ ውጤት ሊቀይር ይሞክራል እኮ። ነገር ግን ማንን ለመለወጥ አይሞክርም? ራሱን ለመለወጥ አይሞክርም። ስለዚህ እዚህ ውስጥ ያለው ነው ወደ ውጭ የሚወጣው። ውስጥ ያለውን ስንቀይረው ከውጭ ማየት ትችላላችሁ። አንድ ነገር ላይ ሞክሩት፣ በአንድ አመት ሞክሩት፣ ከዛ ውጤት ስታገኙ ይውል ነው ምን አይነት ኃይል ተሸክመን እንደምንኖር ማለት ነው። አባይ ግንድ ይዞ ሲዞር አስቡትና አብዛኞቻችን እንደዛ ነን። መዞር ነው ስራችን፣ ወይ ኦንላይን ወይ ፊዚካል መዞር ነው። አንድ ልጅ እዚህ ቤት እንደሱ ያስተማሪ ሰው የለም። አንድ ጊዜ መጥቶ የሆነ ትሬኒንግ ማን ነው ሰጥቶ ሲጨርስ ስዞር ስዞር አለ። ቀኔን ስዞር ስዞር ነው ምውለው። ኦንላይን ገብቻለሁ። እውነቱን እኮ ነው። ኦንላይን ላይ ገብታችሁ አይታችኋል። ዞራችሁ ዞራችሁ ድቅም ብሏችሁ ናል የምትመለሱት ፍላሽ ቀን ማለት ፊዚካሊ እዛው ነን፣ ግን ሜንታሊ ዞረን ዞረን ንዴት ውስጥ፣ ቁጣ ውስጥ፣ ብስጭት ውስጥ፣ ኢጎ ውስጥ፣ ፉክክር ውስጥ ምናምን ገብተን ነው የምንመለሰው ገንዘብ ከፍለን። ስለዚህ ከመዞር ወጥተን ወደ ዲሲፕሊን እንድንመጣ፣ ስነ ምግባር ለስኬት ምንድን ነው ይላል ቁልፍ ነው። ስኬታማ መሆን ትፈልጋል፣ ውጤት ማግኘት የምትፈልግ የምትፈልግ ከሆነ ለውጤቱ ተመሳሳይ ምናለ ስነስርዓት አለ። እዚህ ቤት ውስጥ ቦክሰኛ መሆን የሚፈልግ ሰው በየቀኑ በየሳምንቱ አዋዋሉና እዚህ ቤት ውስጥ ደግሞ ሪሰርች ሰርቶ በሆነ ነገር ዙሪያ ላይ ስኬታማ መሆን ወይም ደግሞ ፕሮፌሰር ሆኖ የሆነ ዩኒቨርሲቲ ውስጥ ማስተማር የሚፈልግ ሁለቱ አብረ መዋል አለባቸው? የለባቸው። ጓደኛ መሆን የለባቸው። ለምን? አንዱ አንዱ ጋር ምንም የሚቀራረብ ነገር የለም። ኦፍኮርስ ጓደኛ ከሆኑ ዋንስነዋይል ተገናኝቶ ላይፍ ላይ ሼር ሊያደርጉ ይችላል። ነገር ግን አብሮ ተመሳሳይ ስራ፣ ተመሳሳይ ሀሳብ፣ ተመሳሳይ ስሜት፣ ተመሳሳይ ድርጊት ውስጥ ሲሰሩ ግን ለመዋል አይችሉም። ሊውሉ ይችላሉ፣ ቢውሉ ግን አንዳቸው ይወድቃሉ፣ ወይም ደግሞ ሁለቱም ሊወድቁ ይችላሉ። ስኬታማ መሆን ከፈለግን ለዛ ለሚያስፈልገው ውጤት የሚያስፈልገውን ዲሲፕሊን ማድረግ አለብን። አሁን ችግሩ በህይወታችን የምንፈልገውን ነገር አናውቅም አይደል። ስነ ስርዓት እንዳሊይዝለት ምን መሆን ትፈልጋለህ ሲባለ፣ እንደ ሁኔታው ፈጣሪ ያውቃል ፈጣሪ ያውቃል የሚለው ነገር ብንኖር በህይወት ብንቆይ ባንሞት አይደል፣ ይሄ የእሱ ፈቃድ ስለሆነ ባንሞት ብንኖር እንዲ ማድረግ እንፈልጋለን ይባላል እኮ አይደል። የሰው ልጅ ምን ማድረግ እንደሚፈልግ ካላስቀመጠ ለሷ አስቡት፣ ፈጣሪ ማለት ነው፣ በረከት አዱኛ ምናምን ሲሰጣት ማለት ነው፣ ሲያዘንብላት፣ ከዛ እሷን ደግሞ ሲከለክል፣ ቢያንስ እኮ ሰው አይደለም ፈጣሪያንም ለአንዱ የሚሰጥ ለአንዱ የሚከለክላል፣ በምድሪቷ ላይ የተዘረጋው ህግ ነው። ህግ ተዘርግቷል፣ አልተዘርግ። ግራቪቲ አለ፣ ዘርቶ ማጨድ አለ፣ ንፋስ አለ፣ ዝናብ አለ፣ ውሃ አለ። እነዚህ ሁሉ ህጎች ተዘርግቷል። ከበፌሎ ሂድና አንሳን የተባሉ እንጂ እሱማ ታድሎ ምንድን ነው የኔ ሀብት፣ እሱ ባለው ጊዜ አይቀርም፣ አይመጣም እሷ እንዲ አንዳንድ ጊዜ ፈጣሪ ለምንድነው እንደ ሰው የምናስበው? ካላንደር ነፍ ካላንደር ይዞ 7 ቢሊዮን የሱን 1932 ላይ የሷን 2040 ላይ ምናምን እንደዚህ የሚያደርግ ይመስላችኋል? ህጉ ተዘርግቷል። በዚህ ነፍስና ስጋችን በዚህ ምድር ላይ እስካለ ድረስ መስራት ያለብንን ነገር ሰርተን መድረስ ያለብን ቦታ ለመድረስ ህጉ ተዘርግቷል። ባይገባንም አለ። ቢገባ ግራቪቲ እኮ ባይገባንም አለ አይደለም? ግራቪቲን ለማወቅ ሳይንቲስት መሆን ያስፈልጋል። ኒውተን መሆን አለብኝ፣ እንደ አይዛክ ኒውተን ከዚህ ሌላ መውደቅን ኒውተን መሆን አለብኝ እ ዛሬ የተወለደው ልጅ ያውቃል አይደል? ዛሬ የተወለደው ልጅ እዚህ ጋር መጥቶም ቢል አለ ገና ህፃን ነው አያውቅም ብላችሁ ብትለቁት ተንደርድሮ ይወድቃል። እንዲ አይወድቅም፣ እሪ ነው የሚለው። እዚህ ጋር ይዞ ስለዚህ ኒውተን እኮ ከነሱ በታች ነው ማለት ጂኒየስነት እንዳታደርጉት ነው። የተለያየ ሳይንሶችን ብናውቅ ሳይንሶች እኮ ህግን መረዳት ናቸው ነው ስለዚህ ከማወቅ ይልቅ በህጉ ላይ መሄድ ይሻላል አለማወቅ ያስፈልጋል እያልኩኝ አይደለም ለማወቅ የምንጥረው ብዙዎቻችን እስ እዚህ ቤት ያለን ሰዎች ብዙ የምናቃቸው ውጤታማ ለመሆን የሚጠቅሙ ነገሮች እያሉ ማናደርጋቸው አሉ ወይ እናውቃለን እኮ አይደል? መጽሐፍ ማንበብ ጥሩ እንደሆነ እናውቃለን። ሁለት ሊትር ውሃ መጠጣት ለጤና እንደሚጠቅም እናውቃለን። ይቅርታ ለሃይማኖትም፣ ለምንም ለሰላምም እንደሚጠቅም እናውቃለን። ምስጋና እንደሚጠቅም እናረጋለን እናቃለን፣ ግን አናረግም። ውሃ የት ነው የምንጠጣው? ወይ አዳማ ስንሄድ፣ ወይ ድሬዳዋ ስንሄድ የግድ አለብዚያ፣ ሙጥጥ ብለን ማለቃችን ነው። በላ አዲስ አበባ ላይ ከሆነ አንጠጣም። እንደ ልምዳችን ብቻ ነው አልምንጠጣው። ሁለት ሊትር ሲባል ራሱ ሆዳችሁን አያማችሁም። ዝም ዝም ብሎ ስታስብ ልምምዱ ከሌላችሁ በስተቀር ለጤና ያስፈልጋል። ኩላሊትን ማጽዳት አለብህ ይባላል፣ ግን አንሰማ። መቼ ነው የምንሰማው? ሐኪም ቤት ሄደን ኩላሊት ላይ ትንሽ ችግር ያሳያል ከተባለ ቧንቧን ነገጥሞ ለመሞት በፍርሃት ብቻ የምንንቀሳቀስ ከሆነ ይሄ ስነስርዓት ያለ ስነስርዓት ማለት ካለንበት ቦታ ወደምንደርስበት ቦታ አስቀምጠን ለዛ የሚያስፈልግ ዲሲፕሊን አላለ።